ከዚህ ካለንበት አሁናዊ ችግርና ሁኔታ ስብራት ሊያወጣን የሚችለው ብቸኛው መንገድ መደመር ነው። መገስገሻ መንገዳችን መደመር ነው። ለምንድን ነው መደመር ብቸኛ አማራጭም የሆነው። ሌሎች አማራጮች ለምን ሊታዩ አይችሉም? የገጠመን የህልውና አደጋ በዘላቂነት መሻገር የሚያስችለው ጉልበት፣ አቅም፣ ሀሳብ፣ ሀብት ሰብሰብ ያለ እንደሆነ ነው። ስብራቶቻችን ሰፊ ናቸው፣ የቆዩ ናቸው፣ ስር የሰደዱ ናቸው። በመደመር በመደጋገፍ ከቅናት፣ ከሴራ መልካም ነገር አይቶ ካለማድነቅ በሽታ ካልተፈወስን በስተቀረ የምናልመውን ሁለንትና ብልጽግና እናመጣም። ሁሉም ለብልጽግና መትጋት ያለበት፣ ለለውጥ ለመሻሻል መትጋት ያለበት ለራሱ ብቻ ሳይሆን ለልጆቹም ጭምር በዕዳ በስብራት የተሞላ ሀገር ልጆች ከተረከቡ ኑሯቸው እንደኛ በመከራ የተሞላ ይሆናል፣ በችግር የተሞላ ይሆናል። በትናንትና እያላዘነ መኖርም መደመር አይፈልግም። ከትናንትና መልካም ወስዶ ዛሬ ሰርቶ እጅግ የላቀውን ማሸጋገር ነው።